አሰላሙ አለይኩም ወረህመቱላህ ወበረካቱሁ ድና የተወደዳችሁ የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሰላም ሰላም እያለሁኝ በናፈቀው ልቤ ማለት ነው። እና ዛሬ ደግሞ በአዲስ ቪዲዮ እንዲው ዱቅ እየላችኋለውኝ። እንግዲህ ቪዲዮ ልሰራ የሚያስገድደኝ በባለፈውም ያንም ነገር አለፈ። ደግሞ ከዛ ወዲህ ደግሞ ስለ ሀዩና ሰኢድ ማለት ነው ሰይድ ያኔ ከምላችሁ በላይ ምርጥ ልጅ ነው፣ ከማውቀው ጀምሮ ከማውቅበት ሰዓት ጀምሮ በጣም ምርጥ ልጅ ነው። ባለቤቱም የልጆቹ እናት እሱ መያ ምርጥ ልጅ ናት፣ ከምላችሁ በላይ ማለት ነው ክብር ይገባቸዋል። ግን ሰይድ አሁን የያዛት በላዊ ሳተገሞራ ባሏት ሳተገሞራ ትምጣ እንዴት እንደዚህ እንትን እንደ እንትን የሆነ ሰውነት ይዘህ እንደዚ ሰውን እኮ መቀመጫ ማን ተ መቆሚያ መሄጃ አሳጣችሁ እኮ ምንድነው? ሰው እኮ አለች እኮ እንደ ዶሮ ምነው ገልማ ጨለኝም አለች። ምነው በዛ ላይ በቅሷ ነው አሽሎ አሽሎ ሰብሰብቷበ ነበር ማለት ነው። እና በይዘቡ የምልላችሁ ነው። በጣም ከባድ ነው፣ ከምላችሁ በላይ ማንም ይሆን ማንም። ሰይድ በነገራችን ላይ የዋህ ነው ከምላችሁ በላይ ምክንያቱም የዋህነው ልላችሁ የቻልኩበት ምክንያት በጣም ያኔ ውስጡ ንጹህ ነው። ለምን ስት ለምን ብትሉ ሚስቱን ቢያንስ የልጆቹን እናት እንደዚህ ትወድልኛል የሁለተኛ ሚስቴ ብሎ ስለ እሱ አሳስቧት ለሱ ሰርፕራይዝ የምታደርገው ምናምን እንዴት ነው የሚያስበው? ይሄን ማንም ሴት አታደርገውም እንዴ ምናሻው ገደል ትገባ ገደል ቢገባ ገደል ብትገባ ምናሻው ማለት ነው፣ ምናሻት። ስለዚህ ሁለተኛ ሚስቴ እንዴት፣ ምን ያህል ተወደኛ ኔ ነው ወይም ምን ያህል ተወዳታለች የመጀመሪያ ሚስቴን ብሎ ማሰቡ ራሱ ማለት ነው። አይ ዋህናትል ወንድሜ፣ ሴትዬ አለ። ለማንኛውም ልቦና ይስጠና፣ ለሴቶች፣ ለወንዶችም ለሴቶችም ማለት ነው። ምክንያቱም ሴቶች አብዛኛውን ጊዜ ለመበቀል ነው የምንጠቀሙ፣ በቀል ነው የምንጠቀሙ። ወላ ከምላችሁ በላይ ማለት ነው እና ማለት ነው መጀመሪያ እሱ ደስ ያስደስተኛል ብላ ስታበቃ በኋላ እንደዛ መቀየራራፉ በጣም ገረመኝ። እንዲ ሰው ሰው እኩል ነበር እንደ በእርግጫ እንትን በጥፍ እያለች ማለት ነው እንደ አይኗን ብታገኛት የምልትል ነው። ግን እሷ እንደዚህም ሁሉ ነገር ምስታደርግ ማለት ነው አይኗን ብታገኛት የምልታደርጋት ነው የሚፈጠረው ነገር አስበዋለሁ ግን እና ከምላችሁ በላይ በጣም ተገርሜባታለሁኝ ምክንያቱም የባልሽ ደስታ ካላስደሰተሽ የባልሽን ፍቅር እንዴት ነው የምታገኙ? ታዲያ ባለሽ በስነ ስርዓት እየፈለገውን ነገር ካላገኘ የዛኛ የትን ደስታ ያንችን ደስታ ያገኛለሁ ሲል የእሷን ደስታ ካጣ እሱ ለሱ ጥሩ ስሜት አይሰማው አንችም። ስለዚህ የእሱን ደስታ ካላገኘሽ የሚስቱን ደስታ ካላገኘ ለአንቺ ባል እንደማይሆነሽ ይወቂው። ስለዚህ ሀዩታ ለማንኛውም ትዕግስት አድርጌ ነው የምለው። ዛሬ ልሳደብም አልፈልግም። ነገራችን ላይ በጣም ኦቨር የወጣች ከምላችሁ በላይ ማለት በገንዘብ ነው። ለገንዘብ ብላ ነው መቶ ፐርሰንት ላይ በባለፈውም ተናግሬያለሁ ከባለፈው ቪዲዮ። ለገንዘብ ብላ ነው ባሏንም እንትን ምትለው እንጂ ለምንም ለምንም ብላ አይደለም። በዚህው ብዙ ጊዜ ያታለሁ ቪዲዮው ላይ በቃ የባልየው ስሜት የላትም። ስሜታ ምንድነው ገንዘብ ላይ ነው። ስሜቷ ምንድን ነው? የራሷ ብቻ ይሁን ነው ብላ የምታስበው በቃ። እና ምንላችሁ ፈልጌ ነው ሁላችንም ሴቶች ማለት ሁሉንም ማካተት አካትች ሳይሆን ያው ከመቶ ሃያ ፐርሰንቱ ቢሆን እንዴ ለባሉ ብዙ እንትን ብሎ የሚያስብ ሰው ማለት ነው። ስለዚህ ብናስብ ብንረዳዳ፣ ባይኔ ማለት ነው። ሴቶችዬ ልቦና ይስጠና ልቦና ይስጠና። ለምኑም ለምኑም ለምኑም ልቦና ይስጠና። ስፍት አድርጎ ልባችንን ምርጥ አድርጎ እንትን ይበለን ማለት ነው። ልባችንን ያስፋው የረብ ልዓለም። ስለዚህ በጣም ለወንዶችም እንትን ባንሆንባቸው ጥሩ ይመስለኛል ማለት ነው። እና በጣም የሚደብረው የሚደብር ነገር ባንሰራ ጥሩ ነው ላለው ማለት ነው፣ ጥሩ ነው። ቢያንስ ተገቢ ያላደለን ነገር ወደዚህ እንትን እያነባ እናስብ እላለሁ ማለት ነው። የሚያስጠላ ነገር በቃ የሚያስጠላ ነገር ቢቀርብን በቃ አስመስለን ከምንኖር ሀቁን ተናግረን ብንኖር እያስመሰልነ ሁልጊዜ አይዘለቀም። ምክንያቱም አሁን ለሰይድ ምንድን መልስ ነው የሰጣቸው? ለሰይድ እኔ እሷ የሱመያን ያላችበትን ቦታ ውቃ ነገሩው ብዬ ብላት አልናገርም ብላለችኝ ምናምን እሱ ካሜራ ደብቆ ማስቀመጡን አላየችም እሷ ሲጀምር ማለት ነው። ስለዚህ የውሸትና እያስመሰሉ መኖር በጣም የሚከብደው በጣም አይከብዳችሁም ግን ሰዎች ማለት ነው። በጣም የሚያስጠላው እንዴት ይመጣላቸዋል? ራሱ ያንተንት ነው ለማውራት ለማለት በጣም የሚገርም ነው የምር ማለት ነው እና በጣም በጣም የገረመኝ ነገር ነው። ብቻ ያው እንግዲህ ልቦና ይስጠን ነው የምለው እኔ ማለት ነው። ልቦና ይስጠን ለሁላችንም። ልቦናችንን ወላሂ የሰፋ ያድርግልን ያረብል ዓለሚን። እና እህት ወንድሞቼ ይህንን ስል ለሁላችንም ነው ከእኔ ጀምሮ ማለት ነው። ከሌ ሳል ከእኔ ጀምሮ ልቦናችንን የሰፋ ያድርግልን አላህ። ሕሊናችንን በቃ ለሰው ልጅ በቃ ጥሩ ነገር የሚያስበል ያላህ ያድርግልና ማለት ነው። እና ለቤት ያደች ሆናችሁ ላይክ ሰብስክራይብ፣ እንዲሁም ሼር ኮሜንት በማድረግ ቤተሰብ ይሆኑ ላላችሁት ውዶች፣ ኢንሻአላህ በሌላ ቪዲዮ እና ላይቭ ሰምንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።